ማክሰኞ ሜ 27 2025 ራፕሶዲ ኦፍ ሬሊቲ በፓስተር ክሪሶ ያኪሎን የዛሬው ርዕሳችን የሚሆነው ቃላትና ድርጊት ይላል። ወንጌላችን ወደ እናንተ የመጣው በኃይልና በመንፈስ ቅዱስ፣ በብዙም መረዳት እንጂ በቃል ብቻ አይደለም። አንደኛ ወደ ተሰሎንቄ ሰዎች 1:5። ስለምንናገራቸው ቃላት ኃይልና ጥቅም እናስተምራለን፤ ነገር ግን ቃላትና ድርጊቶች አንድ ላይ እንደሚሄዱ ታውቁ ነበር? ለምሳሌ ለእግዚአብሔር በመንፈስ በሙላት መሰጠታችንን ለመግለጽ ቃላት ብቻ በቂ አይደሉም፣ በተለይ ደግሞ እግዚአብሔርን ስናመሰግንና ስናመልከው። በብዙ ቅዱሳት መጽሐፍት ጥቅሶች ውስጥ፣ እግዚአብሔር እንዴት የቃላት እና የድርጊቶች አብሮ መሄድ ቅድሚያ እንደሰጠው እናያለን። ለምሳሌ ኦሪት ዘፍጥረት ሁለት ሰባት እንዲህ ይነግረናል፣ እግዚአብሔር አምላክ ከምድር አፈር ወስዶ ሰውን አበጀው በአፍንጫውም የሕይወት እስትንፋስ እፍ አለበት ሰውም ሕያው ነፍስ ሆነ። እግዚአብሔር ሰውን ለመፍጠር ቃላት ብቻ አይደለም የተጠቀመው። በተጨማሪም፣ ሐዋርያው ዮሐንስ በፍቅር ስለመመላለስ በሰጠው ምክር ውስጥ፣ ፍቅርን በቃላት ብቻ ከመግለጽ በበለጠ በድርጊት የመግለጽን ጥቅም በዚህ መልክ አጉልቶ አሳይቶናል፣ ልጆች ሆይ፤ በተግባርና በእውነት እንጂ በቃልና በአንደበት ብቻ አንዋደድ። አንደኛ የዮሐንስ መልእክት 3:18 መጽሐፍ ቅዱስ የምንናገረውን ቃላት ለማገዝ ወይም ውጤታማ ለማድረግ በተግባር የምንሰራው ስራ እጅግ አስፈላጊ እንደሆነ በግልጽ አጉልቶ ያሳየናል። ምስጋናችንን ለጌታ ስንገልጽ ራሱ ድምፃችንን አውጥተን ለእርሱ ያለንን አድናቆትና አክብሮት እንናገራለን፤ ነገር ግን ለአምልኳችን እና ለምስጋናችን መግለጫ ይሆን ዘንድ ስጦታችንን በተጨማሪ ለእርሱ አምጥቶ መስጠት ይጠበቅብናል። እንግዲህ ይህ በቅዱሳት መጽሐፍት ውስጥ ሁሉ በጋራ ተቀባይነት ያለው ፍሬ ሃሳብ ነው፤ አምልኳችንንና እምነታችንን ሙሉ ለማድረግ በተግባር የምንፈጽማቸው ድርጊቶች በቃል የተናገርናቸውን መከተል አለባቸው። በመግቢያ ጥቅስ አንደኛው ወደ ተሰሎንቄ ሰዎች አንድ አምስት ላይ እንዳነበብ ነው በተሰሎንቄ ለነበሩት ክርስቲያኖች ወንጌል የመጣላቸው በቃል ብቻ ሳይሆን፣ ነገር ግን በኃይልና በመንፈስ ቅዱስም ጭምር ነበር። ስብከታችን ግዴታ በመንፈስ ቅዱስ ኃይል መታጀብ አለበት። በተመሳሳዩ በያዕቆብ መልእክት 1 ከ22 እስከ 25 ላይ ቃሉን ሰምተው የማይፈጽሙት ሳይሆኑ፣ ቃሉን ሰምተው የሚፈጽሙት ብቻ እንደሚባረኩ ገልጦልናል። በማቴዎስ ወንጌል 15፥8-9 አምልኳቸው በቃላት ብቻ ስለሚገልጹ ሰዎች፣ እና እንደዚህም አይነት አምልኮ ከእውነተኛ ምስጋና ጋር መቅረብ ያለበትን ቅንነት እንደሚጎድለው በማሳየት ጌታ እንዲህ ተናግሯል፣ ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከእኔ በጣም የራቀ ነው የሰውንም ስርዓት የሆነ ትምህርት እያስተማሩ በከንቱ ያመልኩኛል ብሎ በእውነት ትንቢት ተናገረ። ያለ ተጓዳኝ ድርጊት ወይም እርምጃ፣ በቃላት ብቻ የምናቀርበው፣ ለእግዚአብሔር በሙላት ራሳችንን መስጠታችንን ለመግለጽ በቂ አይደለም። ይህም እምነት ያለ ስራ ወይም ተዛማጅ ድርጊት የሞተ ነው በማለት መጽሐፍ ቅዱስ እንዲህ የገለጸውን ያስታውሰናል፣ ከመንፈስ የተለየ ስጋ የሞተ እንደሆነ፣ ከስራም የተለየ እምነት የሞተ ነው የያዕቆብ መልእክት 2፡26። የዛሬውን አጭር ጸሎት አብረን እንጸልይ። ውድ አባት ሆይ፣ በአንደበቴ ከማወጣው ቃላት በተጨማሪም በተግባር በማቀርበው ስጦታና የተለያዩ መባዎች ለአንተ ያለኝን ፍቅር፣ ምስጋናና አምልኮ እየገለጽኩ ከቃልህ ጋር ተስማምቼ ይኖራለሁ። በመንፈስህ እና በእውነትህ እንዳመልክህ በመንፈስ ቅዱስ ኃይል እበረታታለሁ፣ በሙላትህም አከብርሃለሁ፣ በኢየሱስ ስም አሜን። ለተጨማሪ ጥናት አንደኛ ተሰሎንቄ አንድ 5 ያዕቆብ አንድ ከ21 እስከ 25